በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የሉሉ እግዚአብሔር ቤተሰቦች በኃያሉ በመድኃኔ ዓለም ስም በኪዳነ ምሕረት ቃል ኪዳን ጻድቃን በሰማዕታት በቅዱሳን ሰማያዊ ስጦታቸው እንደምንሰነበታችሁ እንደምንዋላችሁ እስከዚህ ሰዓት መድኃኔ ዓለም በቸርነቱ ያደረሰን ፍቅሩን ላበዛልን ሰማያዊ የሆነ ሚስጥራቶችን እየገለጠልን የክፉን ኃይል የምናሸንፍበትን በጎ የሆነ በፈቃዱ ስጦታን እየመለከተን እየሰጠን ለዚህ ሰዓት ስላደረሰን ክብርና ምስጋና አምልኮትና ውዳሴ በአንድነቱና በሶስትነቱ ይድረሰው አሚን። ዛሬ መድሃን የዓለም ጉባኤያችን እንደባረከልን የምንማማርበት ርዕሳችን ክፉ መናፍስት ከተጋለጡ በኋላ ቶሎ እንዳይሄዱ የሚያደርጋቸው አምስት ነገሮችን እናያለን። ያው መናፍስ ከብዙ ጊዜ በኋላ ይጋለጣሉ። ከተጋለጡ በኋላ እንዳሄዱ የሚያደርጋቸው ነገር ቶሎ እንዳይሄዱ የሚያደርጋቸው ምንድን ነው የሚለውን መጽሐፍ ቅዱስን የእግዚአብሔርን ቃል በመጽሐፍ ቅዱስ ጋር እያይዘን የክፉ መናፍስትን ምስጢርና አሰራር መድኃኔ ዓለም በረዳን በገለጠልን መጠን እንማማራለን። ወደ ትምህርታችን ከመሄዳችን በፊት እንግዲህ ከፊታችን የኃያሉ አምላካችን የገናናው የመድኃኔ ዓለም አመታዊ ክብረ በዓል አለ። ጥቅምት 27 ሁላችንም በጉጉት የምንጠብቀው የመድኃኔ ዓለም ልዩ በዓሉ ነው። የመድኃኔ ዓለም የሆኑት በፍቅር በጉጉት እና በታላቅ ዝግጅት ነው የሚጠብቁት እና እኛም በአቅማችን የእሱ ልጆችና ፍጡር ስለሆስከው ስለሆን ለእሱ የፍቅር መገለጫና በዓሉን የምናከብርበት ትንሽ ዝክር ብናዘጋጅ፣ ነዳያንም ብናስብ፣ ለተቸገሩት ብንሰጥ መድኃኔዓለም አምላካችን በዕለተ ቀኑ ይደሰትብናልና ለመድኃኔዓለም ዝክር እና ለኅዳር ሚካኤልም ትልቅ ዝክርና ሌሎቹም ለቅዱስ ሚካኤል ቤተ ክርስቲያን ዝግጅት አለን። የሰማይቷን የቅድስት አርሴማን ቤተክርስቲያንም እንዳረሱት ይህንን አድርገን እንሰራለን። የኪዳነ ምህረት ድንኳን ያልኳችሁ እግዚአብሔር ይመስገን አንድ እህቴ ይችላልኛለች። እሱን ድንኳኑን በቅርቡ ገዝተን ለኪዳነ ምህረት እናስገባለን ማለት ነው። መድኃኔዓለም በቸርነቱ የእሱን ዝክር፣ የመላከ ምክሩን የቅዱስ ሚካኤል ዝክር፣ እንዲሁም የሰማይቷን የቅድስት አርሴማን ዝክር፣ የቤተክርስቲያኗን ስራ እንሳተፍ ዘንድ ልቦናችንን የሁላችንን የሚያነሳሳልን ክፉን ኃይል የያዝልን እጃችንና ውስጣዊ ህይወታችንን ሀሳባችንን እየበታተን እያጠራጠረ ወደኋላ እየጎተተ ከበረከቱ እንዳንካፈል የሚያደርገን ጠላታችንን መድኃኒዓለም በሰማያዊ ኃይሉና ስልጣኑ የያዝልን አሚን። ወደ ትምህርታችን ስንመጣ ክፉ መናፍስት ከተጋለጡ በኋላ ቶሎ እንዳይሄዱ የሚያደርጋቸው አምስት ነገሮችን ነው የምናየው። መናፍስት አንዱ ትልቁ በውጊያ ውስጥ ትልቁ ደረጃ የሚባለው ወይም ከፍታ ወይም ክፉ መንፈስ ማጥቃታችን የምናውቀው ሲጋለጡ፣ ተጋለጡ ማለት የእግዚአብሔር ኃይል ረድቶን እነሱ ስራቸውን፣ ምንነታቸውን፣ አካሄዳቸውን፣ የሰሩትን፣ ያደረጉትን፣ ያጠፉትን ጭምር እንዲናዘዙ በእግዚአብሔር መንፈስና ኃይል ተይዘው የሚያወሩበት ነው በሌላ ቋንቋ መናፍስት እጅ ሲሰጡ ነው የሚጋለጡት። የእግዚአብሔር ኃይል ብቻ ነው የሚያጋለጣቸው። ጊዜያቸው ሲደርስ እግዚአብሔር ሲፈቅድ ጸጋም ጭምር ነው መጋለጥ። መናፍስት በተጋለጠልኝ የሚጋለጥላቸው አሉ፣ የማይጋለጥላቸው ዝም ብሎ በዝምታ ይወጣል። ግን የሚጋለጥላቸው እንደ ጸጋ ሆኖ ምስጢር እንዲያውቁ ስለ መናፍስትን እምነታቸውን ለማሳደግ እውቀታቸውን ለማጎልበት የመናፍስቱን ዓለም አሰራር በተግባር እንዲረዱት የእግዚአብሔርን ኃይል ፍቅሩን በመናፍስቱ ገምን ያህል እንደሚያግዘንና እንደሚረዳ እንደማይተዋንም እንድናውቅ ለማድረግ እግዚአብሔር በቸርነቱ ክፉ መናፍስት እንዲጋለጡ ያደርጋል። መናፍስት የሚጋለጡት አንድ መድኃኔ ዓለም ሲፈቅድ፣ ሁለት ጸጋ ሲሆን፣ ሶስት ጊዜው ሲደርስ፣ አራት ኃይሉ ሲጠፋ፣ አምስት የመጨረሻ የውጊያ ደረጃ ላይ ስንደርስ በእነዚህ ምክንያቶችና በሌሎች ይጋለጠሃል ማለት ነው። ግን ከተጋለጠ በኋላ ቶሎ እንዳይሄድ እንዲቆይ እንዲዘገይ የሚያደርጉ አንዳንድ ባህሪያቶች አሉን። ከእነዚህ መካከል አምስቱን ከመጽሐፍ ቅዱስ ጋር እየይዘን እናያለን። መድኃኔዓለም እስከ መጨረሻው ከሁላችንም ጋር የመጀመሪያው ጭንቀት ነው። መናፍስ ከተጋለጡ በኋላ እንዳይሄዱ የሚያደርገው ጭንቀት ጭንቀት ስላችሁ አንደኛው ራሱ የሚያመጣው ጭንቀት አለ። ሁለተኛ እኛ የምንጨነቀው ጭንቀት አለ። እሱ ያጣነውንና የጎደለውን የጠፋውና ያልተሟላውን ውስጣችን ያረካበትን ነገር ከውስጥ እያወራ እየነዳ እያብሰለሰልን እንድንጨነቅና በዛው ውስጥ ደግሞ ጊዜውን እንዲያራዝም ይሆናል። ሌላው እኛ ዝም ብለን በተፈጥሯችን ጭንቀታማ አይነት ሰዎች ከሆን ቶሎ መናፍስት አይወጣም። በትንሽ ነገር የምንጨነቅ የምንጠበብ፣ ምንግራ የምንጋባ የምናወጣ የምናወርድ ከሆን ስለዚህ ጭንቀቱን እኛ በተፈጥሮ የምናመጣውም እሱም የሚያመጣውም ሁለቱም ላይ እንዲቀመጥ እንዲቆይ፣ ጊዜ እንዲሰጠው በዛ በጭንቀት ውስጥ ደግሞ እንዲደበቅ፣ ኃይልና ጉልበት እንዲያገኝ አንተን እንዲያጠቃ ይሆናል ማለት ነው። ሲጨን ስንጨነቅ መናፍስት ብርታት ያገኛሉ። ስንጨነቅ ጥርጣሬም ስላለ ክፉ መንፈስ ሰራዊት ይስባል። ስንጨነቅ መናፍስት ትልቁን ጉዳት በኛ ህይወት ውስጥ ይከፍታሉ። ስንጨነቅ የእግዚአብሔር መንፈስ ይርቀናል፣ መናፍስት ይቆጣጠሩናል። ስንጨነቅ ልቦናችንን ይይዙታል፣ መዝገባችንን በክፉ ኃይል ይመራል፣ ይነዳል። የሚጠብቁን ሰማያውያን ኃይላትና የሚራዱን በውጊያ ውስጥ ይርቁናል። ጭንቀት ለመንፈሳዊ ህይወት ግርዶች ነው ለመንፈሳዊ ህይወት ወደ ኋላ የሚጎትቱ። ስለዚህ ጭንቀት ብዙ ነገሮችን ያሳጣል፣ ለመናፈስ ደግሞ ብርታት። ይሄ ስሜትና ሀሳብ ካለ ይቆያሉ ማለት ነው። መጽሐፍ ቅዱስ ላይ እንምጣ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች አራት ስድስት ላይ ጌታ ቅርብ ነው ይላል። እንዲህ ይላል፣ ጌታ ቅርብ ነው። በነገር ሁሉ ጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቅ ነው ይላል። ከኛ የሚጠበቀው አንድ በነገር ሁሉ በጸሎት በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችን ማቅረብ አንድ በጸሎት ልመናችን ማቅረብ በምልጃ ልመናችን ማቅረብ ምልጃ፣ ጸሎት፣ ምስጋና እግዚአብሔርን በማመስገን ልመና ማቅረብ እንጂ በአንዲ ነገር እንኳን በአንዲት ነገር እንኳን እንዳንጨነቅ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልዕክቱ አራት ስድስት ላይ ያስቀምጧል። ለምን ስንል ጌታ ቅርብ ነው። ለሚጸልይ ሰው፣ ለሚያመሰግን ሰው፣ ለሚምልጃ ለሚያቀርብ ሰው መድኃኒ ያለም ቅርብ ነው። ስለዚህ ጸሎት ለሚጸልይ ሰው፣ ለሚያመልክ ሰው፣ ምስጋና ያለው ሰው ሁልጊዜ መድኃኒ ያለም ቅርቡ ነው። የሚያሳስበውን የሚያስጨንቀውን በውስጡ የሚያመላልሰውን ሀሳብና ግራ የተጋባበትን ጉዳይ በአምላኩ ፊት ማቅረብ ነው እንጂ መጨነቅ እንደሌለበት ሐዋርያው ቅዱስ ጳውሎስ ያስቀምጣል። ስለዚህ ጭንቀት አንዱ ክፉ መናፍስ እንዲቆዩ መቆየት ብቻ አይደለም ሰማያዊ ኃይል የእግዚአብሔር እርዳታ መንፈሳዊ ሕይወትም ጭምር ግራ ይገባል። ተጨንቀን ተረጋግተን አንጸልይም። ተጨንቀን እንባ ብቻ ነው። እንባውም ስዕል አድኖ ፊትና እግዚአብሔር ቤት ስንሄድ ይደርቃል፣ ይጠፋል። ተጨንቀን ምስጋና ማቅረብ አንችልም። ስለዚህ ለጸሎትም ለምስጋናም ለአምልኮትም ለተለያዩ መንፈሳዊ ንቅናቄዎችም ጭንቀት ካለ በተረጋጋ ስሜት ሆነን ማቅረብ አንችልም። እሽ ይሄ የመጀመሪያው ነጥብ ነው። ሁለተኛው እንዲቆይ የሚያደርገው ከተጋለጠ በኋላ የእሱን ሀሳብ መከተል ነው። መናፍስ ተጋልጦም ሳይጋለጥም ውጊያውን ይቀጥላል። ግን ተጋልጦና ሳይጋለጥ የሚያደርገው ውጊያ የተለያየ ነው። ከተጋለጠ ሚስጥራቱን ታውቃለ። ጥቅሙ ይሄ ነው የሚሰራውን ነገር ያወራል። ንገር ይባላል ይናገራል። ይህን የሚያደርጉት የሚራዱህና የሚጠብቁ ሰማያውያን ኃይላት ናቸው። ከጻርቃንም፣ ከሰማይታትም፣ ከመላይክትም የመድኃኒዓለም ፍቅር እንደተረዳውና በህይወቱ ውስጥ እንደተገለጠ መጠን ስለዚህ ክፉ መንፈስ ተጋልጦም ሹክ ይላል። የእሱን ሀሳብ ተከትለ በስራም በተለያዩ እንቅስቃሴዎችም ወደ ተግባር የምትቀይር ከሆነ ያ መናፍስት አሄድም ይቀመጣል። ይህ የእሱን ሀሳብ የምትከተለው ነገር ለብዙ ጊዜ እንዲቆይ ያደርገዋል። ምክንያቱም የመናፍስት ሀሳብ ክፉ ነው፣ ክፉ ነው። አዎ መድኃኒዓለም ከሚጠላው ነገሮች መካከል አንዱ የመናፍስትን ሐሳብ ክፉ ስለሆነ እንዲህ ይላል መጽሐፈ ምሳሌ 6 18 ላይ እግዚአብሔር ሰባት ነገር ይጠላል ይልና ክፉ ሀሳብን የሚያበቅል ልብ ክፉ ወደ ክፉ የምትሮጥ እግር ይላል። ክፉ ሀሳብን የምታበቅ ልብ ማለት መዝገቡ ዲያብሎስ ነው። ዲያብሎስ ሹክ ያለውን ወደ ተግባር የሚለውጥ ነው። ዲያብሎስ ሁሌም የሚመክረን በህይወታችን ውስጥ የሚያመጣው ሀሳብ በሙሉ ክፉ ነው። ሁልጊዜ ሰው መጉዳት ነው። ሁልጊዜ መልካም አይደለም። መልካም የሚመስል ሽፋን ኖሮት፣ ግን በውስጡ ብዙ ክፋትን የያዘ ሀሳብ ነው። ስለዚህ ክፉ ሀሳብ የምታበቅ ልብ በእግዚአብሔር ፊት የተጠላች እንዲሁ ሁሉ የመናፍስትን ሀሳብ የምትከተል ክፉ ሀሳብ ታመነጫለች እና መናፍስ ከተጋለጡም ሳይጋለጡም እያሉም ትልቁ እንዲቆዩና ከአንተ ጋር እንዲዘልቁ ብዙ ጊዜ እንዲፈትኑ፣ እንዲያጠቁ ከዛም በላይ ደግሞ ሰራዊት እንዲስቡ፣ አቅምን እንዲያዳክሙ የሚያደርገው የእነሱን ሀሳብ ምን ማለት ነው? መከተል ነው። ሀሳባቸውን ስትከተል ወጥመዳቸውን ይከፍቱላል። ሀሳብ ስትከተል ከእግዚአብሔር ያርቀዋል። ሀሳብ ስትከተል ልብን ይዘጉታል። ጸሎትን ግራ ያጋቡታል፣ ወይም ጸሎትን ይሸፍነዋል። መንፈሳዊ ሕይወት ግን ትፈልጋለ፣ አትችልም የሚል ስሜት ላይ ትደርሳል። እና የእነሱን ሀሳብ መከተል በጣም አስቸጋሪ ነው። ሶስተኛ ክፉ ባህሪ ነው አመል፣ ክፉ አመል። አንዳንዴ አመል በጣም መጥፎ ነው። በተለይ ዳብሎስ ከልጅነት ያሳደገን አብሮት ያደገ አመል ካለ ይህ በጣም ለመናፍስ አጋዥ ነው። ዛሬ መናፍስ ስለ መናፍስ ብዙ ሰው አውቀው፣ ብዙ ሰው አይጋለጥላቸው፣ ብዙ ሰው አይሄድም። ምክንያቱም ክፉ ባሕሪ ያለው ክፉ አመል አለው። እሱን ክፉ ሀሳብና አመል እሱ ራሱ አያውቀውም፣ ችግሩ አይረዳውም፣ አይገነዘቡም። በዛች ውስጥ ግን ይደበቃል። ይሄ ክፉ ሀሳብ ወይም ክፉ ባህሪ፣ ክፉ አል አመል ለዲያብሎስ ጉልበት፣ ኃይል፣ አቅም እየሆነው ብዙውን ጊዜ አንተ ጋ እንዲቆያደ ስለዚህ መጽሐፍ ቅዱስ እንዲህ ይላል ኢዮብ 5 19 ላይ ክፉ ሰው እድሜው ሙሉ ከግፈኛ በተመደበለት በአመታት ሁሉ በህመም ይጣጣራ ይላል ክፉ ሰው እድሜውን ሙሉ ይጣጣራል በህመም ይላል በዳይብሎስ ህመም ሰላም በማጣት በጭንቀት በመናፍስት ውጥረት ግራ በመጋባት በህመም ይያሳል አሁን እኛ ክፉ ባህሪ ስንል ከእግዚአብሔር የሚያርቀን በሙሉ ክፉ ባህሪ ነው። መንፈስ ቅዱስ ከኛ እንዲርቅ የሚያደርግ በሙሉ ክፉ ባህሪ ነው። የክርስትና ልጃችንን የሚያቀዘቅዝ መንፈሳዊ የሆኑ ፍቅራችንን የሚያጎድፍ፣ ለቤተ ክርስቲያን ያለን ተነሳሽነት እንዲቀዘቅዝ የሚያደርጉ በሙሉ ክፉ ባህሪ ናቸው። ለምሳሌ እኛ ቀለል አድርገን የምናስባቸው ፊልሙም፣ ቪዲዮው፣ ምኑም፣ ዘፈኑም፣ አለማዊነቱም፣ ዘመናዊነቱም፣ እነዚህ በሙሉ ክፉ ባህሪዎቾችን ናቸው በእነዚህ ውስጥ ተደብቆ ለብዙ ጊዜ ይቆያል። ቢጋለጥም አይሄድም ቶሎ። አዎ አመል በጸበልም አይለቅም። አይደለም የሚባለው ከባድ ነው ሰው የእኛ የለመድነው ነገር ቶሎ እንደማይለቀን ሁሉ መናፍስቱም ያን ይጠቀምበታል። በዛ ውስጥ ይደበቅና ይቆያል። ልብ ነው እንግዲህ አሁን ይሄ አስቸጋሪ ነው። ምን ይላል ሉቃስ ስድስት አርባ አምስት ላይ በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልቡ መልካም መዝገብ መልካምንም ያወጣል። ክፉ ሰው ከልቡ ከክፉ መዝገብ ክፉን ያወጣል። መልካም ሰው ከመልካም መዝገብ መልካምን ያወጣል፣ ክፉ ሰው ደግሞ ከክፉ መዝገብ ክፉን ያወጣል። ይሄ ደግሞ በአንደበት የሚወጡ ነገሮች በሙሉ በልብ የሞሉ ናቸው። አኳዋናችን፣ አነጋገራችን፣ አካሄዳችን፣ ሰብአዊ መገለጫዎቻችን ንግግራችን ጭምር በልባችን ያለው በልባችን ያለው መዝገብ መልካም ከሆነ መንፈሳዊ ከሆነ እግዚአብሔር የባረከው ከሆነ በአምልኮት የተያዘ ከሆነ ያ መልካምነት ይገለጣል። ክፉ ከያዘው ዲያብሎስ ካለበት በክፉ መንፈስ የምንመራ ከሆነ የእሱ የሆነ መዝገብ ከሆነ የእሱ ክፋት ይገለጣል። ልብ ነው ዋናው። አያችሁ፣ በልብ ያለው ነው የሚገለጠው። ስለዚህ ሁል ጊዜ ልቤን ጠብቅልኝ፣ የልቤን መዝገብ መልካም አድርግልኝ ተብሎ የሚጸለዩ በልብ ያለው መልካም ሲሆን መዝገቡ መልካም ይወጣል። በልብ ያለው ክፉ ሲሆን መዝገቡ ክፉ ይወጣል። ልብ ላይ ክፉ የሚሆነው ሰዎች ክፉ የሚሆን ልባቸውን ክፉ ኃይል ስለያዘው ነው። የልባቸው መዝገብ ክፉ ስለሆኑ ክፉ ደግሞ ዲያብሎስ ነው። ዛሬ ሰዎች ክፋት ሳያውቁትም እያወቁትም ሳይረዱትም እየተረዱትም ሳይለዩትም እየለዩትም ይገባሉ። ለምን መዝገባቸው ክፉ ነዋል ሁል ጊዜ ዳብሎስን የሚያስደስት ስራ እንደ መሪም እንደ ተመሪም ብዙ ጊዜ እየተፈተን እንደ ግለሰብም እንደ ማህበረሰብም እንደዚ አይነት ባህሪ ኖሮ ነው የሰይጣንን ባህሪ ለምደነዋል። አሁን ሰው የክፉ መናፍስ ባህሪ ይታይበታል። በቃ የሆነ አስመሳይ ነው። እውነታ ያወራ ውሸት ነው። ለጥቅሙ ሲል እግርን ይወድቃል፣ ያሽቃብጥላል ከተጠቀመ በኋላ ዞር ብሎ የማያየው። ይሄ የሰይጣን ባህሪ ከክፉ መዝገብ የሚመነጭ ነው። ስለዚህ ይሄ ካለ ሰይጣን ቆጭ ቢጋለጥም፣ ቆጭ አስተሳሰባችን ይከተላል። አኳዋናችን ለሌሎች ያለን ምልከታውን ተከትሎ የእሱንም ይሰራል ማለት ነው። አምስተኛ የልማድ ኃጢአት ነው ይሄ። ብዙዎቻችን ፈተና ነው። በተለይ የልማድ ኃጢአት ሰውነታችን የለመደው ከባህሪያችን ጋር ያደገ ለብዙ ዘመን የተፈተንበት መናፍስ ያስለመደን ኃጢአት ብዙ ሰው ዝሙቱ፣ ራስ በራስ ማርካቱ፣ ሀሜቱ፣ ፊልማ ፊልሙ፣ ዘፈኑ፣ ቡናው ቡና ቡናውም ያው ዛሩ ስለሚጠቀመው ነው። ቡና ያልኳቸው ያው እንደ ግብር ስለሚያዩት ነው። የመባረክ አቅምና ኃይል ካላችሁ መጠቀም ትችላላችሁ። ሌሎችን ብዙ በጣም ብዙ አሉ። የልማድ ኃጢአት የልማድ ኃጢአት፣ አንዳንዴ እናውቃቸዋለን፣ አንዳንዴ አናውቃቸውም፣ አንዳንዴ እንረዳቸዋለን፣ ለይተናቸዋል፣ አንዳንዴ አልደረስንባቸውም። ብዙ ሰው መናፍስቱ ተደብቆ ብዙ ዘመን አብሮት እየሰራ ወደ ክፉ የሚመራው በልማድ ኃጢአት ነው። የልማድ ኃጢአት ካለ የትኛውንም ኃይል ወይም የትኛውንም መንፈሳዊ እንቅስቃሴ የሆነ ጉዞ ክፉ መንፈስ ማገድ ይችላል። የክፉ መንፈስ መፍት በእኛ ላይ አሉ ሰራዊት መሳብ ይችላል። እኛም ማዳከም ይችላል። መንፈሳዊ ህይወት እምቢ እንድለን ማድረግ ይችላል። ለመልካም ነገር ህሊናችን እሺ እንዳይል ማድረግ ይችላል። የራሱ አድርጎ መቅረጽ ይችላል። የፈለገውን ያ ሊያጠቃን ይችላል። የልማድ ኃጢያት ሲኖር የልማድ ኃጢያት በረከትን፣ ስጦታን፣ የአምልኮት ኃይልን፣ መንፈሳዊ መዝገብን፣ የቅድስና ጉዞን፣ የአምልኮት ውጤትን በሙሉ የማጥፋትና በኃጢአት ነገሮችን የመተካት አቅም ያለው ክፉ የሆነ መዥገር የሆነ በሽታ ነው። እንደ ልማት ኃጢአት መዥገር የለም። አይፈታንም፣ ወደም አይላቀቀንም። ለብዙ ዘመን ለፍተን ታግለን አልቅሰን ወተን ወርደን ደክመን ነው ሚቶ። ብዙ ጊዜ አልቅሰን፣ ብዙ ጊዜ ተስፋ ቆርጠን፣ ብዙ ጊዜ ተነስተን አቤት ስንት ጊዜ አለቀስ ስንት ጊዜ ወደቅ ስንት ጊዜ ተነሳ ስንት ንስሐ ገባ ስንት ቅዱስ ቅሯል እንደገና ወደ ኃጢአት ስንት የተመለስ ይሄ የልማድ ኃጢአት ይባላል የልማድ ኃጢአት በዝሙት ብቻ አይዘጋም በብዙ መንገድ የልማድ ኃጢአቶች አሉ ነገር ጠብም ምቀኝነትም ሀሜትም የተለያዩ የልማድ ኃጢአቶች አሉ ማለት ነው ዳዊት ለዛ ነው ከተሰወረ ኃጢአት አንጻኝ ያለ። የልማድ ኃጢአት ይሰወራል። በነፍስ በሕሊና በአይምሮ በውስጣዊ ማንነት በደም ይሰወራል የልማድ ኃጢአት። ይሄን ታዲያ ከመናፍሱ ጋር ተዋሕዶ ነው የሚቀመጠው። መናፍሱን ስታስረው ስታቆመው ስታስወጣው የልማድ ኃጢአቱ ይቆማል። ግን መናፍሱ እንዳይወጣ ደግሞ የልማድ ኃጢአቱ ይዘዋል፣ ያግዘዋል፣ ይቀመጣል። ዛሬ ወጣቱ አብዛኛው የልማድ ኃጢአት አለበት። ወጣቱን እንደውም የልማዳት ያሳይነካከው ያለ አይመስለኝ። ለዛ ነው በብዙ መንገድ በመናፍስ ተጎድተን መንፈሳዊ ህይወታችን ዝቅ ብሎ ዓለማዊነታችን ጎልቶ ዛሬ ያሰብነው አይሳካ ያቀርነው ግብ አይመታ እንደ ሀገር ወደኋላ አንግባባ፣ ከቤተሰብ ጋር መግባባት የለ፣ ከማህበረሰብ ጋር አንግባባ፣ ከትዳር ጋር አንግባባ፣ በብዙ መንገድ አለመግባባት መለያችን የሆነው ሀገራዊ ችግራችን የሆነው ያው እንግዲህ የልማድ ኃጢአታችንም አስተዋጽኦ አለው ማለት ነው። መድኃኒ ያለም በቸርነቱ ከዚህ አውጣን። አራተኛው ቅድም አራተኛ ነው ያልኳቸው። አሁን አምስተኛ እነዚህ መናፍስ እንዲቆዩ የሚያደርጋቸው ሌላ መናፍስ ሲገባ ነው። ይሄ መተትም ይሆናል፣ የተሳቡም ይሆናሉ፣ ጉዳም ይሆናል። እንግዲህ እኛም በራሳችንም የምናስገባው ሊኖር ይችላል አንዳንዴ መናፍስ ተጋልጦልን ተዳክሞ ሌላ ሰው ለማገዝ ስንል የሌላ ሰውን መንፈስ ስለማያወራ ወደ እኛ አምጥተን ካወራ ካስወራ ነው፣ በኋላ እኛ ያለውን ፍትትት አድርጎልን ይሄዳል። ከዛ እኛ ጋር ያለው ጋር ትግል ወይም ባህሪ ይለዋወጣል። መናፍስ የአሰራር፣ የተንኮል፣ የምቀኝነት፣ ሰውን የማጥቃት ጸባይ፣ የፈተና ሼሪንግ አላቸው። አንዱ ሲመጣ የአንዱን ባህሪ አንዱ ይወርሳ ብዙ ዘመን ዛር ላይ ላይ ሆኖ ዛሩ ወቶ ዛሩ እያለ በትንሽ ደቂቃዎች ልዩነት መተቱ ከመጣ የዛሩን ሰራ መተቱ ይወርሰዋል። ዛሩ የሚፈትንን መተቱ ይፈትናል። ስለዚህ ይሄ ያለ ሌላ መናፍስት፣ በተለይ መተት ሲመጡ የታሰሩት መናፍስት በሙሉ ይፈታሉ። ሰራዊ ሲስብ ሙሉ ይፈታሉ። አንተ በራስ የሌላውን ያናግርልኛል ብለ ስታመጣውም ያንተ ይፈታል። ይህን ጊዜ በቃ ወዴት ነው የሚሄደው? ተፈቶ ወደ ሰውነት ይሰራጫል። ውጊያውን ይጀምራል። ቀድሞ ሲያጠቃህ የነበረውን ጥቃት ይጀምራል። ሁሉን ነገር ያከባብድብሃል። ስለዚህ ሌላ መናፍስት ሲስብ ቶሎ እንዳይወጣ ያደርገዋል። በአጠቃላይ ትምህርታችን ስንጠቀልለው መናፍስት የሚጋለጡት ጊዜው ሲደርስ እግዚአብሔር ሲፈቅድ፣ ሲዳክሙ፣ ኃይላቸው ሲጠፋ፣ ከዛም በላይ እኛ ማወቅ ያለብንን ነገር ሚስጥር ሊናገሩ ነው። ከተጋለጡ በኋላ እንዳይሄዱ የሚያደርጋቸው አንድ የጭንቀት የውስጣዊ መረበሽ ግራ የመጋባት ስሜት ውስጥ ስንሆን፣ ሁለተኛ እነሱ በልባችንና በተቀመጡበት አካል ሀሳብ ሲያቀርቡልን ስንከተል፣ ሶስተኛ የኛ የሆነ ብዙ ዘመን አብሮን የኖረ የክፉ ባህሪ፣ አራተኛ ሌላ መናፍስት ሲመጡ በመተትም በቡዳም ሰራዊት በመሳበም እኛም ራሳችን ስናስገባውም፣ አምስተኛ የልማድ ኃጢአት፣ በልማድ ኃጢአት ውስጥ ተሰውረው ማለት ነው። በእነዚህና በሌሎቹ ክፉ መናፍስት ከተጋለጡ በኋላ ቶሎ እንዳይሄዱ ይቆያሉ ማለት ነው። መድኃኔ ዓለም በቸርነቱ ነቅተን፣ አውቀን፣ የጠላትን አይል አሸንፈን ለመንግስቱ ያብቃን። አሚን። መስዋዕት ለእግዚአብሔር ይቆያል።